የአላህ ወንበር እና ከችሎት በስተጀርባ ከአብይ አህመድ አገዛዝ ፍትህን የሚጠብቅ ቢኖር እርሱ በብልጽግና መንፈስ የተወጋ ነው። በእሱ ዘንድ ፍትህ ማለት በአደባባይ ሰዎችን ገድሎ አስከሬናቸውን ለአሞራና ጅብ መስጠት ነው። ይህንን በትግራይ ከተሞች፣ በወለጋ መንደሮች፣ በመተከል ጫካዎች፣ በጅግጅጋ መንገዶች አዲስ አበባ አስፓልቶች በሐዋሳና ሶዶ ጎዳናዎች በአጣዬና ሸዋሮ ቤት ከተሞች አድርጎታል። ለእሱ የመንግሥትነት አቅም የሚለካው በመደዳ በሚረሸኑ ነፍሶች፣ በረድፍ በሚቀሉ አንገቶች ነው። ይህንን አሳምረን የምናው ጋዜጠኞች አንዳች ርዕት እፈልገን አይደለም ወደ ፍርድ ቤት የምንመላለሰው። ሐምሳ ሌሊቶችን በግፍ ከታሰርን በኋላ እንደገና ወደ ፍርድ ቤት ተወሰድን። ጸሎተኛው ዳኛ የተለመደ ሶላቱን አድርጎ ለችሎት ተቀመጠ። ከዚያ በፊት በነበሩት ቀናት የዋስትና ጥያቄያችንን በጽሑፍ እንድናስገባ ታዘን ነበር። እኔ ብቻዬን ስለነበርኩ የራሴን ጽፌ ያስገብቻለሁ። ሌሎቹም በመዝገባቸው ይህንን አድርገዋል። እናም ዳኛው የዋስ መብት እንደሚፈቅድልን አስቀድሞ ፍንጭ ሰጥቶናል። ልንለቀቅ እንደምንችል እየገመትን ነው። ችሎት ፊት ይቆም ነው። ፖሊሶቹ ለተጨማሪ 14 ቀናት እንታሰር ዘንድ ጠየቁ። ያልጨረሱት ሥራ ምን እንደሆነ ዳኛው ሲጠይቃቸው፣ እነዚህ ሰዎች ከዚህ ሲወጡ ማኅበረሰቡን አደጋ ውስጥ የሚከት የሽብር ተግባር ሊፈጽሙ ስለሚችሉ ዋስትና ሊፈቀድላቸው አይገባም ሲሉ ተከራከሩ። ዳኛው የሰለቸው ይመስላል። ወላሂ ተደጋጋሚ ነገር ነው የምታመጡት። እነዚህ ልጆች ከዚህ በላይ እዚህ ማቆየት አላህም አይወደውም። በአምስት ሺህ ብር ዋስ እንዲወጡ ወስኛለሁ አለ። ከፈንቅል አባላት አንዱ የነበረው ሚኪ ተስፋዬ እንደ ጉሊት ገበያ ተከራክሮ ሦስት ሺህ አስደረገ። ቤተሰቦቻችን ይህንን ብር እንዲከፍሉልን ስልክ መደወል እንዲፈቀድልን ስንል ጠየቅን። ፖሊስ ይህን እንዲያስፈጽም ዳኛው አዘዘ። ያ ካልሆነ ግን በእሱ ቢሮ ይህን ነገር እንደሚያስተናግድ ተናገረ። ዳኛው እንደ አብዛኛው የምስራቅ ሰው የዋህ ነው። ሙያው እንደ እርሱ ዐይነት ወደ ቡቡ ለሆነ ሰው የሚመች አይደለም። የኛ መታሰር ያሳዝነዋል። እንዳይፈታን ደግሞ የእንጀራ ጉዳይ ይይዘዋል። ማሰሩ ልክ እንዳልሆነ ደግሞ ይገባዋል። ለዚህም ጸሎት ያደርጋል። ኃጢአቱን ከመሥራቱ በፊት ጸሎቱን ያስቀድማል። ተጨማሪ የአስር ቀናት ያለ አግባብ እንደሚፈቅድ እያወቀ ለዳኝነት ከመቀመጡ በፊት ለንስሐ ይንበረከካል። በመጨረሻ ግን ሰለቸው መሰለኝ ፈረደልን። መዝገባችን የተለያየ ቢሆንም ሁላችንንም አንድ ላይ በአንድ ቤት ውስጥ ከመርማሪዎቹ ጋር ሰበሰበን። ነገሩ ዳኝነት አይመስልም ነበር። የእሱን ልምድ አካፈለን። የአፋር ነፃ አውጪ ፓርቲን ተቀላቅሎ በ1980ዎቹ በክልሉ መንግሥት ውስጥ በተለያዩ መሥሪያ ቤቶች እንደሠራ ከዚያም በአዲስ አበባ የስድስት ወራት ሥልጠና ወስዶ ዳኛ እንደተደረገ በዚህም እስከ ክልል ፍርድ ቤት ፕሬዚደንትነት ደርሶ እንደነበር፣ በሰዎች ሴራ ግን ከሹመቱ ተነስቶ አሁን በሚገኝበት ወረዳ የፍርድ ቤት ፕሬዝደንት እንደሆነ አብራራለን። በረጅም ዘመን የዳኝነት ሥራው ግን እንዲህ ያለ ከባድ ሥራ ገጥሞት እንደማያውቅም ነገረ። አያችሁ እኔ አላህን የማመሰግነው በሕይወት ስላቆየኝ ነው። ብዙ ጣውረዳ አይቻለሁ። ድንጋይ ላይ እየተኛው ነበር። በሰላምና መረጋጋት ሥራ ላይ እየተሰማራሁት በውሃ ጥም ወይም በዱራውሪ እንደወጣው ዕቀር ነበር። ከዚያ በኋላ ሰዎች በእኔ ላይ ብዙ ክፋት አድርገዋል። በዚህ ሁሉ ጊዜ ውስጥ ፈጣሪን በሕይወት ስላቆየኝ አመሰግነዋለሁ። እናንተም አእምሯችሁን ጠብቁ። ወጣቶች ናችሁ፣ ብዙ ነገር ይጠብቃችኋል። አለም በአብይ አህመድ የሥልጣን ዘመን 67 ጊዜ ዳኛ ፊት ቀርብ ያለሁ እንደዚህ ያለ የዋህ ግን አልገጠመኝም። በራሴ ኃላፊነት ነው የፈተኋችሁ። ፖሊሶቹ እያሉ ያሉት ሲወጡ በሕዝብ ላይ ጉዳት ያደርሳሉ ነው። እኔ ደግሞ ሳያችሁ እንደዚህ የምታደርጉ አልመሰለኝም። በዚህ ፍርድ ቤት የምታቀርቡት መከራከሪያ ወጥታችሁ ማህበረሰቡን ትጎዳላችሁ የሚለውን እንዳላምን አድርጎኛል። እንደውም ታገለግላላችሁ የሚል እምነት አለኝ። እናንተ ግን ከዚህ ሥራ ራቁ፣ ይጎዳችኋል አለና እኛና ፖሊሶቹን እያፈራረቀ እያየን ንግግሩን ቀጠለ። እነዚህን ፖሊሶችም ቢሆን በክፉ አትመልከቷቸው፣ ሥራ እንጀራ ሆኑባቸው ነው። የአንድ አገር ሰዎች ናቸው፣ ወንድማማቾች ናቸው። ነገ ጠዋት መገናኘታቸው አይቀርም። ጸብ በፍጹም አያስፈልግም፣ በክፉ መተያየትም የለባቸውም አለ። እኛ አመሰገን ነው፣ ፖሊሶቹ ግን ምንም አልተናገሩ። በዚህ መልኩ ከእስር እንድንለቀቅ ቢወሰንም ፖሊስ ግን ተጨማሪ ሁለት ቀናትን አሰረ። የፍርድ ቤት ውሳኔ ካልተከበረ አንበላም ብለን አመፀ። ያንን ዳቦም አንድ ቀን ተኩል ሳንበላውለን አደረን። በአንዳንድ ባልደረቦቻችን በኩል የመንሸራተት አዝማሚያ ቢኖርም አድማውን ገፋንበት። ሊንሸራተቱ የነበሩ ወዳጆች ምክንያት ነበራቸው። እነ ጀዋር መሐመድም የምግብ አድማ መጥተው የቀየሩት ነገር የለም። ይህ መንግሥት እንዲህ ያለ ነገር የሚያስደነግጡ አይደለም። ራሳችንን አንጉዳ የሚለው አንዱ ነበር። በእርግጥ እውነታቸው ነው። በአንድ ወቅት የኦሮሞ ፖለቲከኞች እስረኞቹ ምግብ ያለ መብላትን አድማ መተው ነበር። ጉዳዩ በመገናኛ ብዙሃን በጣም እየናኘ ሲመጣ አብይ አህመድ ብቅ አለና እንዲህ አለ። ቁርስ፣ ምሳ፣ እራት ሰልቅጥ አድርገህ እየበላህ ዳኛ ፊት ስትቀርብ ምግብ በልቼ አላውቅም ማለት ፋሽኑ አልፎበታል አለ። ከጥልቅ የማይምነት ጉድጓድ የሚዝቀው ደንቃራ ሀሳብ የማያልቅበት አብይ ፋሽኑ አልፎበታል ሲል እንደ ሁልጊዜው አላፈረም። ፋሽኑ ያለፈበት እሱ የሚያወዛውዘው ጠመንጃና የሚያንቆራጥጠው ታንክ እንጂ እንደ ረሃብ አድማ ያሉ ሰላማዊ ትግሎች አይደሉም። የክፍለ ዘመኑን ደም አፋሳሽ ውጊያ፣ የፕላኔቷን አውዳሚ ጦርነት እያካሄደ የረሃብ አድማን ፋሽኑ ያለፈበት ነው እያለ ይዘባበታል። ፋሽኑ ያለፈበት ሰላማዊ ትግል ሳይሆን ጦርነት መሆኑን የሚነግረው ቢኖርም የሚሰማ አይመስለኝም። በአንዳንዶቹ ባልደረቦቻችን በኩል ለታየው የመንሸራተት አዝማሚያ የቀረበው ምክንያት ባለመብላት የምናሳድረው ተጽዕኖ የለም የሚለው ይህንኑ ታሳቢ ያደረገ ነበር። ሁለተኛው ምክንያታቸው የበለጠ እንጠቆራለን፣ በአድማም እንከሰሳለን የሚል ነበር። አድማውን አብዝተን የደገፍነው ወገኖች ደግሞ ብንከሰስም የፍርድ ቤት ውሳኔ ተግባራዊ እንዲሆን እንጂ በሌላ ፖለቲካዊ ዓላማ አይደለም ብለን እንሞግታለን ብለን ለማሳመን ጣርን። ከዚያም ኢንስፔክተር ተስፋዬ መጥቶ ማስፈራሪያ የሚመስል ምክር ለገሰን። አደጋ ያመጣባቸዋል ብሉ እኔ አዲስ አበባ ደውዬ ነገ እንደምትፈቱ ነግረውኛል። አለመብላታችሁ ጣጣ አለው አለ። የሆነ ሆኖ ፍርድ ቤት እንድንፈታ ከወሰነ ከሁለት ቀናት በኋላ አንድ መርማሪ ፖሊስ መጣና በአንድ ሚኒባስ ወስዶ በአዋጅ ሰባት ኪሎ መናኸሪያ ዘረገፈን። ዓለም ሌላ ሆና ታየችን። የሀገሩን ሁኔታ ከሹፌሮችና ከነዋሪዎች ጠየቅን ብዙም መረጃ ያላቸው አይመስሉም። ከእስር ቤት እንደተለቀቀን ወደ አዲስ አበባ የሚወስደን የኮንትራት መኪና እንደምንፈልግ ግን ብሩን አዲስ አበባ ስንደርስ እንደምንከፍል ስንነግራቸው እዚህ ያላችሁ ብር አስልኩ እንጂ መተማመን አንችልም አሉ ግራ ገብቶን መነጋገር ጀመርን መታወቂያ የለንም ብር ብናስልክ እንኳን ከባንክ ማውጣት አንችልም ይህንን አንስተን ስንወያይ ክብሮም በርሀ እስካሁን ግልጽ ባልሆነልኝ መንገድ ምክንያቱም ገና ስንታሰር በእጃችን ያለን ዕቃና ገንዘብ ሁሉ አስረክበን ስለምንገባ ልብሶቹን በያዘበት ፌስታል ውስጥ ፓስፖርቱ ተገኘ። ከዚያም በአንዱ ሹፌር ስልክ ወደ ክብሮ ሚስት ደውለን ገንዘብ ለማስላክ ወሰንን። የተባለውን ለማድረግ ሲደወል ሚስቱ በዚያው በአዋሽ ሰባት ኪሎ ከተማ እንደምትገኝ ነገረችን። እፎ አለን። ያለንበትን ቦታ ስንነግራት በደቂቃዎች ውስጥ መጣች። በመፈታታችን ፊቷ ላይ የነበረው ደስታ አሁን ድረስ ዓይኔ ላይ አለ። የኛ መታሰር መፈታት አካላዊ ነው፣ የቤተሰቦቻችን ግን ስነ ልቦናዊ ነው። ባሏን ቅፍ አድርገው ስታለቅስ እንባዋ የብዙ እናቶችን ሰቆቃ፣ የብዙ ሚስቶችን ስቃይ ወክሎ የሚወርድ መስሎኝ ፈዝዤ ይመለከተው ነበር። ያንተም ቤተሰቦች እኮ እዚሁ ናቸው። እንዳልፈቷችሁ ስናውቅ ልንከስ ተሰብስበን ወደ ፍርድ ቤት እየሄድን ነበር በተለያየ መንገድ ሆነን ስንሄድ ስለነበር ነው ለብቻ የመጣሁት። ከመጣን ሶስት ቀናችን ነው አለችኝና ወደ ቤተሰቦች ይደወለች እንደተፈታንና መናኸሪያ እንዳለን አሳውቃ ወደዚያ እንዲመጡ ነገረቻቸው። ኢፋኑኤል ቤተሰቦችም በተመሳሳይ እዚሁ ነበሩ። በዋስ እንድንፈታ መፈቀዱ በሚዲያ ተዘግቦ ስለነበር ነው ቤተሰቦቻችን በዕለቱ አዋጅ 7 ኪሎ መተው የሰነበቱት። የኔም ቤተሰቦች ሥራና ቤታቸውን ትተው ሲመላለሱ ከርመዋል። ጓደኛ የተስፋዬን ጨምሮ ሚሚና አሴ እዚሁ ነበር የቆዩት። እንደማያገኙኝ እያወቁ አዋሽ ሰባት ኪሎ ድረስ ይመጣሉ። ዛሬ ግን ይዘውኝ እየተመለሱ ነው። ከአምሳ ሁለት የግዞት ቀናት በኋላ ወደ አዲስ አበባ እንመለስ ዘንድ ግድ ሆነ። አሳሳቢው ነገር መታወቂያ የሌለን መሆናችን ነበር። ወደ አዲስ አበባ ስንገባ እንደገና ህገ ወጦችና ጸጉረ ልውጦች ብሎ ሊያስሩን ይሆን የሚል ጭንቀት ውስጥ ወደቅን። እርስ በርስ መነጋገር ጀመርን። በዚህ ጊዜ ቤተሰቦቻችን ጣልቃ ገቡ። ይህን ጉዳይ አስቀድሞ አስበውበት መፍትሄውንም አዘጋጅተዋል። ጉዳያችንን ስንከታተል ከነበረበት ፍርድ ቤት ውስጥ ዳኝነቱን ሲያከናውን ለነበረው ዳኛ ነግሮት የስም ዝርዝራችንን የያዘ የኢልፍ ደብዳቤ አጽፈዋል። በዚህ መልኩ የፍተሻ ጣቢያዎችን አለፈ። የዳኛው ትብብርም ሆነ የቤተሰቦቻችን ጥንቃቄ ገረመን። በእርግጥ ዳኛው ቅንና የዋህ እንደሆነ አስቀድመን እናውቅ ነበር። ለዚህም ነበር ይሄ ቦታ ለሱ አልተፈጠረም ያልኩት። እሱ ግን ወንበሩ የአላህ ነው ባይ ነው። ችንቃል የተናገራት ግን በችሎት ሳይሆን አዲስ አበባ ሄዱ ነው። እኛ ከተፈታን ከሳምንት በኋላ ዳኛው ሚስቱን ለሕክምና ይዞ አዲስ አበባ መጥቶ ነበር። በዚህ ወቅት ከዱዓው የሚሞካክሩ ጓደኞቻችን አግኝተውት አብረውት ፈርሸዋል። በዚህ አጋጣሚም ከችሎቱ ውጭ የነበሩ ጉዳዮችን አንስተው ለማውጋት እድል አግኝተዋል። በተገናኙበት ወቅት ስለተጨዋወቱት ጉዳይ ጓደኞች የነገሩኝ እንዲህ የሚል ነበር። አንድ ቀለሊት ፖሊሶቹ ቤት የመጡ ልጆቹን ጥቂት እናንገላታቸው፣ ይታሰሩ አሉኝ። አይሆንም ብዬ ተከራከርኳቸው። እንግዲያውስ ያየ ሰውንና ክብሮምን ብቻ አቆየልን፣ ሌሎቹ ቢፈቱ ግድ የለም አሉኝ። አሁንም የያዝኩት የአላህ ወንበር ነው፣ አላህ የሰጠኝን ወንበር ፍርድ አላዛባበትም ብዬ እምቢ አልኳቸው። ከዚያም የመጣ ይምጣ ብዬ ሁላቸውንም ፈተኋቸው። በዚህ መልኩ ነበር 52ቱ የሰቆቃ ቀናት ያበቁት። ያን ሁሉ እስረኛ ትተነው እነ ፍቅርን ተሰናብተን እነሱም በእኛ መፈታት እጅጉን ተደስተው ተለያየን። ቤቱን ለቀን ስንወጣ ከሕፃን እስካዛውንት በደስታና በቅናት ይመለከቱን ነበር። ያየሰው ሽመልስ። ይቀጥላል። አበቃ።